አዋርድ ለመጀመሪያ ነው ነስር ሚዲያ አዘጋጅቶት ዛሬ እንሸልም ተብሎ የጀመር ነው። ስለዛሬዋ ጀግና የብዙዎች እናት የሆነችው ለመጻፍ ከዚህ ቀደም የተሰሩ ተንቀሳቃሽ ምስሎችን ፕሮግራሞችን አይቼ ነበረ። ንግግሯ ልቤን በሐሴት ሞላው። አስርም ዓመት የኑሩ፣ አምስትም ዓመት የኑሩ አይደኑ ግን እኔ ውስጥ ያለች ነፍስ እነርሱ ውስጥ አለች ትላለች። እዚች ምድር ላይ እስከመጡ ድረስ እኔ ያገኘሁትን እነሱም ማግኘት አለባቸው ትላለች። ምን ያማረ ንግግር ነው። የተወለደችው ከአባቷ ሀጂ አህመድ መሐመድ እና ከእናቷ ዜነቷ ነው። ተወልደ ያደገችው ወሎ ደሴ ከተማ ሰኞ ገበያ መንደር ውስጥ ነው። ሰፊ ከሚባል ቤተሰብ ነው የተገኘችው። ከመጀመሪያ ደረጃ የመጀመሪያ ደረጃ ትምህርቷን ሰኞ ገበያ ትምህርት ቤትና እውቀት ጮራ ተከታትላለች። አስተዳደጓ ዛሬም ብቻ ሳይሆን ነገርም እንድትኖር በዱንያ ፍላጎት ብቻ እንድትወጠር ሳይሆን ለአሄራዋም እንድትተጋ ተደርጋን የተቀረጸችው አስተዳደጋዋ የዛሬዋን ጀግኒት ሰርቷታል። በእኔ ላይ አንዲትም ብትሆን መልካምን ነገር ካያችሁ ለወላጆቼ ዱዓ አድርጉላቸው አይደለም የሚባለው የእዝነትና የደግነት ምሳሌ ናት የምትለው እህታችን እናቴ የደግነትና የእዝነት ምሳሌ ናት የምትለው እህታችን በ16 ዓመቷ ተድራ በ15 ዓመቷ የመንታ ልጆች እናትም ሆና ነበረ። እናትም ጓደኛም እየሆነች አሳድጋ አስር ዓመት ሲሆናቸው ወንዱን ልጇን በድንገተኛ አደጋጣችሁ አዘነች። ግና ማን ካላህ ይጣላል? ሁለተኛዋን ወለደች ሴት ልጅ። ሶስተኛ ላይ ስታረግዝ መንታ እንደሆኑ አወቀች። ሐረም ላይ ሳይቀር ኢቲካፍ ተቀምጣ በሆዷ ያሉት ወንዶች እንዲሆኑ ላስዶ አደረገች። ጊዜም ደርሶ ወንድና ሴት ተገላገለች ሆኖ። ወንዱ ልጇ የሞተው ልጅ ምትክ ይሆናል ብላ ያሰበችው ጤናማ አልነበረም። ከጅምሩ የኤፕሊፕስ መድኃኒት መውሰድ እንዳለበት ተነገራት። በሂደት ልጇ ማየት፣ መንቀሳቀስ፣ ማውራት፣ ያልተፈጨ ምግብ መመገብ እንደማይችል ታረዳች። ለወላጅ አይደለም የሰው ፍጡር ለሆነ ሁሉ አንድ ልጅ የተሰማውን ስሜት መራቡን እንኳን መግለጽ አለመቻሉ ምን ያህል ልብን እንደሚሰብር ይታወቃል። አላህ አሳይቶ ነሳኝ ብላ እጇን አጣጥፋ ግን አልተቀመጠች። ልጇን መሐመድን መሳይ ልጆችን ያሉበትን ተቋም ማፈላለቅ ቀጠለች። ግና አንዲትም አላገኘችም። እንደ መሐመድ ያሉ ልዩ ተፈጥሮ ያላቸውን ልጆች ብቻ እያማከለ ተቋም አጣች። ሶስት ዓመት የስቃይና የመከራን ጊዜ አሳለፈች። ብዙ የማይነጉ የሚመስሉ ለሊቶችን አነጋች። በውጣ ውረድ ለውድ ልጇ መፍትሄ ፍለጋ ብዙ ለፋች። ትግሏ ታካችና አድካሚ ቢሆንም ልጇ አፍራበት አንገቷን ሰብራ ብቻ አልቀረችም፣ አልደበቀችውም። አንዴ ተፈጥሯል እኔ ያገኘሁትን እድል ሊያገኝ ግድ ነው ብላ ወጥታ አወጣችው። እርሷ ልጅ ብቻም አልተወሰነች ሌሎች ከኢኮኖሚም ከሰው ኋላ ቀር አስተሳሰብ ጋር እየታገሉ የሚገኙ ምስኪን እናቶችን የጨለማ ህይወታቸውን ለማገዝ ሻማ ማብራት አለብኝ ብላስባት መንቀሳቀስ ቀጠለች። ከብዙ ድካም በኋላ ተሳካላት። ይህቺ ጀግና እህት እዝነትን መስርታ በእዝነት ዘር፣ ቀለም፣ ሃይማኖት ሳትለይ በሯን ከፍታ ለብዙዎች መሰል ህፃናት ህልውና ሰበብ ለመሆን በቃች። ለብዙዎች እናት በልጆቻቸው ዳግም ተስፋን ፈነጠቀች። በተወሰኑ ማህበረሰብ ኋላ ቀር አስተሳሰብ የተገፉ አንገታቸውን የደፉ እናቶች ቀና ማለት ቻሉ። አላህ መልካም ስራሽ ይቀበልሽ። አላህ ዱኒያ ላይ አሻራይን ሳላኖር አትግደለኝ የሚለው ልመናዋን በልጇ በማህመድ ሰበብ እውን ታደርግ ዘንድ ከመሰል ልዩ ተፈጥሮ ጋር ለተወለዱ ታዳጊዎች እንደ ሰው እንዲቆጠሩ የእነሱ አለኝታ ያደረጋት ይህች እንቁ ሴት ዛሬ አብራን ትገኛለች። ከእሷ በፊት ግን ሸላሚያችንን ነው መጥራት የምንፈልገው። ሸላሚያችንም እንግዲህ ብዙዎቻችሁ አይ ሁላችሁም ሁላችሁም የምታውቋት የሰው የደግነት ምሳሌ የሆነችው ሰው በልቶ የሚጠግብ የማይመስላት ሮህሮ ሰው አክባሪ እህታችን ሀናን የባቡል ሀይር መስራች ትገኛለች። ሀኒ ስፔሻል ፕሮግራም በጣም ደስ ነበር። ሁሌ እንደዚህ አይነት ነገር ቢኖር የት እንደርሳለን የሚለውን ነገር ሳስብ እንሻላ ፊውቸር ይታየኛል። እኛም ብዙ ነገር አጥተናል፣ ብዙ ነገር ማድረግ ስንችል መድረስ ስንችል አልደረስንም። አሁን ግን እንሻላ ወጣቶች ፊውቸር አላቸው ይለማ እውነት ለመናገር

ይህ ፕሮግራም ላዘጋጁ በጣም ነው ምስጋና ይላቅ፣ ያለ ናት። እዝነትም ያው እኔም በግሌ ሽልማት ባደርግላት ብዬ ሳስብ ነበር። በመሸለማዋ እዚህ መድረክ ላይ በመቅረቧ በጣም ነው የተነሰኩት። ሃኑን ተዘጋጀ አላልናትም፣ ሸላሚ ነሽ ብቻ ነው ያልናት፣ እና እናመሰግናለን። አሁን የመድረክ የዛሬ የኡሚ እናቴ አዋርድ ተሸላሚያችን ዘቢባ አህመድን ወደ መድረክ ከመሸለማችን በፊት ዘብየውን ነገር በይ

ከኋላችን ያስከተልናቸው ብዙ መከተል የሚፈልጉ እንረሳቸው የሚገባ እናቶች ያሉ፣ በተለይ አካል ጉዳተኛ ልጆች ያዙ፣ ሰሚ ያጡ፣ ተመልካች ያጡ፣ ሕክምና ያጡ፣ ዳይበረ ምግብ ያጡ፣ ትራንስፖርት ስፍር ያጡ፣ ለማህበረሰቡ የተገፉ ትኩረት ያልተሰጣቸው እነዚህ እናቶች ነጥረስ ናቸው። ዛሬ ቦታ ላይ ቀርቤ ይሄ ሽልማት ሲሰጠ ለኔ አደላ ለዛ ልጅሽ አይደለም ተብላ ከህክምና ከአላህ በታች እዚህ የምጠቃቀስታቸው ሐኪሞች ናቸው ከሐኪሞች ልጅሽ አይደለም ተብላ ሲነገራት አይ ልጅ ያለገዳም ውስጤ አይቀበል ሚሻላ ከመተስፋ ቆርበት ልጅ ማግኘት ያለበትን ማግኘት አለበት ብላ እርኩስ ሆና ተሸክማ አራስ ሆና ተሸክማ ሰሎት እየወጣች ነው ሁለት እየወረደች ልጅ ያለው ይችላል። እሰየው ልጅ ልጅም ያለው ወደ ጉዳት መግባት የለበትም፣ ከልጆች ጋር ሁሉ መዋል ያለበት ብላ መስዋዕት ለምትከፍል እናቴ ወልዴ ነው። በጣም ብዙ ነገር እያየሁ ያለሁበት ቦታ በጣም ከባድ ቦታ፣ የብዙ እናቶች ነው እና ለቀስ መፍትሄ ነው

በጣም ያማገኘነው ነገር እነሱ አቅቶ እንዲሄዱ የማድረግ ግዴታ አለ

በጣም ነው የምናመሰግነው፣ ነስር ሚዲያ በጣም ነው የምናመሰግነው። ትክክለኛ ምርጫ ነው ብዬ ነው የማስበው። እኔ እንደ መጀመሪያም ዘቢባን መሸለም ሁላችንም ልንሸልማት የምትገባ ሴት ናትና በጣም ነው የምናመሰግነው። ኡሚ እናቴ አዋርድ የመጀመሪያ የተሸላሚያችን ዘቢባ ናት ሸኝ